ሰላም ጤና ይስጥልኝ፣ ውዴ ሶሌዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የአርሚ ሀምሳ ታጣቂዎች ጀነራል ምግበ ኃይለን መቀሌ ሊገባ ሲል መንገድ በመዝጋት እንዳልፍ ከለከሉት። ዛሬ ጥቅምት 7 2018 ዓ.ም ጠዋት ላይ ከመቀሌ ሀገረ ሰላም የሚወስደው መንገድ በመዝጋት የተቃውሞ አመጻቸውን የጀመሩት የአርሚ ሀምሳ ታጣቂዎች ጀነራል ምግበ ኃይለ የት እንደቆየ በውል ባይታወቅም በተንቤን በኩል ወደ መቀሌ ሊገባ ሲል ታጣቂዎቹ መንገድ የዘጉበት ሲሆን ከመኪናው አስወርደውም እጅግ ጠንከር ያለ የተቃውሞ ድምፅ ጀነራል ምግበ ኃይለ ላይ እየተከተሉ በጩሆት ተቃውሟቸውን ገልጸዋል።

ታጣቂዎቹ በምስሉ ላይ በጀነራል ምግበ ኃይለ ላይ የተቃውሞ ድምጽ ሲያሰሙም 2013 ዓመተ ምህረት ጀግኖች እያላችሁ የጥይት ቀለብ አደረጋችሁን አሁን ደግሞ የተለያየ ስም እየሰጣችሁን ታራክሱናላችሁ እያሉ የውስጣቸውን ምሬት ሲገልጹ ይደመጣሉ። ታጣቂዎቹ ህወሃትና እነ ጀነራል ምግበ ኃይለ 2013 ዓመተ ምህረት ጦርነት ሲለኮስ እነኚህ ወጣቶች ታግለው ከሞት እንዲያስጥሏቸው ጀግኖቹ እያሏቸው እንደነበርና ከሞት ካስጣሏቸው በኋላ ግን እንደ ሰውም እንደማይቆጥሯቸው በታላቅ የቁጭት ድምጽ ተናግረዋል። ሰራዊት ሰልፍ ከገበር መሕፈሪ አይካል እፁ እዩ በዓለም አቀፍ በሀገር አቀፍ በትግራይ አይካል አለበለዚያ

እኚህ ጀነራል በትግራይ ያሉ ታጣቂዎች ሰላማዊ ሰልፍ ሲወጡ እጅግ አሳፋሪ እያሉ ይገልጹታል። ሰራዊት ሰላማዊ ሰልፍ ማድረጉ አሳፋሪ ነው፣ በጣም አሳፋሪ። ሰላማዊ ሰልፍ ማድረግ አይቻልም። የሚገርም ነገር ነው። አሳፋሪ ሰልፍ ነው ያደረጉት። በአለም አቀፍ ደረጃ፣ በሀገር አቀፍ ደረጃ፣ በትግራይም አይቻልም። ያለበለዚያ ክልሉን የማይከላከል ሰራዊት ሰልፍ ያደርጋል። ሰልፉ ለምንድን ነው? ህዝብን ሊያሳምጽ ባል ሀብትን ሊያሳምጽ ወይም በመንግስት ላይ ቢያምጽ ምን ይውጠዋል? እንዲህ የሚባል ህግ የለም። አይሰራም። አሳፋሪ ነው። ህዝብን የሚያዋርድ ተግባር ነው የፈጸሙት። አሳፋሪዎች ታጋዮቻችን ባለፈው መቀሌ ላይ ወጥተዋል። ህዝቡ እነሱን ሲያይ፣ በክራንች ይዘው በመቀሌ ሲያልፉ ሲያያቸው በጣም ነው የናቃቸው። ክብራቸውን ራሳቸው እንዳባከኑት ወይም እንደበተኑት ነው የቆጠረው። አሳፋሪ ድርጊት ነው ይላሉ እኚህ ጀነራል። ሰራዊትና የሰላማዊ ሰልፍ መብት የዘመናዊነት ወይስ የውርደት መገለጫ? የጀነራሉ ንግግር ወታደራዊ ዲሲፕሊን ከምንም በላይ ቅድሚያ በሚሰጥበት ትዕዛዝን ያለምንም ጥያቄ መቀበል እንደ ጀግንነት በሚቆጠርበት ባህላዊ የወታደራዊ አስተሳሰብ ውስጥ የተመሰረተ ነው። በዚህ አመለካከት አንድ ወታደር መብቱን በሰልፍ መግለጹ እንደ ክህደት፣ የስርዓት መላላትና የጠላት ሞራል እንደሚያጠናክር ይቆጠራል። ሆኖም ዘመናዊው ዓለምና ዲሞክራሲያዊ ስርዓቶች ይህንን አስተሳሰብ እየቀየሩት መጥተዋል። ወታደሮች በደል ሲደርስባቸው በሰላማዊ መንገድ መብታቸውን መጠየቃቸው የስልጣኔና የፍትህ ምልክት እንጂ የውርደት መገለጫ እንዳልሆነ የሚያሳዩ በርካታ ዓለም አቀፍ ተሞክሮች አሉ። ወታደር የሀገር መሳሪያ ወይስ መብት ያለው ዜጋ? በዘመናዊ ዲሞክራሲያዊ አስተሳሰብ አንድ ወታደር ዩኒፎርም የለበሰ ዜጋ ማለትም ሲቲዝን ኢን ዩኒፎርም ነው። ይህ ማለት ወታደራዊ ግዴታውን ሲወጣ መሰረታዊ የዜግነት መብቶቹ ሙሉ በሙሉ አይገፈፉም ማለት ነው። እርግጥ ነው የወታደራዊ ሕይወት ልዩ ባህሪ ስላለው የመናገርና የመሰብሰብ መብቶች በተወሰነ ደረጃ ሊገደቡ ይችላሉ። ነገር ግን አመራሩ በደል ሲፈጽም፣ ኑራቸው ሲመሰቃቀል፣ ወይም ክብራቸው ሲነካ ወታደሮች እንደማንም ዜጋ ድምጻቸውን የሚያሰሙበት መንገድ ሊከለከሉ አይገባም። ይህንን መብት መካድ ወታደሩን የራሱ ስሜትና መብት የሌለው የመንግስት መሳሪያ ብቻ አድርገው ከመቁጠር የመነጨ ነው። ሰላማዊ ሰልፍ ከጥይትና ከአመጽ የተሻለ አማራጭ። ጀነራሉ በንግግራቸው ወታደራዊ ሰልፍን እንደ ውርደት ሲመለከቱ ከዚህ የከፉ አማራጮችን ዘንግተዋል። በደል የበዛበት ሰራዊት ሁለት ምርጫዎች ሊኖሩት ይችላሉ። አንደኛ በዝምታ መከራውን መቀበል፤ ይህም ሞራሉን ገድሎ በጦር ሜዳ ላይ ውጤታማ እንዳይሆን ያደርገዋል። ሁለተኛ ወደ አመጽ ማምራት፤ ይህም መፈንቅለ መንግስት፣ አመራሮችን መግደል ወይም ትጥቅ ፈጥቶ መበተንን ይጨምራል። ሰላማዊ ሰልፍ የእነዚህ ሁለት አደገኛ አማራጮች አማካይና ስልጡን መፍትሄ ነው። ወታደሮች መሪዎቻቸውን በጥይት ከመግደል ወይም ስርዓቱን በኃይል ከመናድ ይልቅ ችግሮቻቸው በሰላማዊ መንገድ ለሕዝብና ለአመራሩ ማሰማታቸው ከፍተኛ የሆነ የፖለቲካ ብስለትና ለሰላማዊ መፍትሄ ያላቸው ተአማኒነት ያሳያል። ይህ ድርጊት ስርዓቱን እናፍርስ ሳይሆን እናስተካክል የሚል መልእክትም ያስተላልፋል። የዓለም ተሞክሮች ምን ይላሉ? እስራኤል። የእስራኤል መከላከያ ሰራዊት በዓለም ላይ ካሉ ጠንካራ ሰራዊቶች አንዱ ቢሆንም ወታደሮችና በተለይም ተጠባባቂ ወታደሮች በመንግስት ፖሊሲዎች ላይ ያላቸውን ተቃውሞ በሰላማዊ ሰልፍ መግለጻቸው የተለመደ ነው። ለምሳሌ በቅርቡ በመንግስት የፍትህ ስርዓት ማሻሻያ ላይ በሺዎች የሚቆጠሩ ተጠባባቂ ወታደሮች ወደ ጸር ሰፈር አንመለስም በማለት ሰልፎችን አድርገዋል። ይህ ድርጊታቸው እንደ ውርደት ሳይሆን ለሀገራቸው ዲሞክራሲ ያላቸው ጥልቅ ስጋት ያሳየበት የዜግነት ግዴታ ተደርጎ ነው የተወሰደው። ፈረንሳይ። በፈረንሳይ የፖሊስ ሰራዊት ወታደራዊ መዋቅር ያለው ቢሆንም አባላቱ ለተሻለ የስራ ሁኔታና ክፍያ ሰላማዊ ሰልፎችን የማድረግ ታሪክ አላቸው። ይህ መብታቸው በኃይል ሳይሆን በውይይትና በህጋዊ መንገድ ለመጠየቅ ያላቸው ቁርጠኝነት ያሳያል። ዩናይትድ ስቴትስ በአገልግሎት ላይ ያሉ ወታደሮች በዩኒፎርም ሆነው የፖለቲካ ሰልፍ እንዳያደርጉ ጥብቅ ህግ ቢኖርም ከወታደራዊ አገልግሎት ውጪ ኦፍ ዲዩቲ እና በተለይም የቀድሞ ወታደሮች የመንግስትን የጦርነት ፖሊሲዎች እና ሌሎች ጉዳዮችን በመቃወም በሀገሪቱ ፖለቲካ ላይ ከፍተኛ ተጽዕኖ ያሳድራሉ። ይህ ወታደሩ የህዝብ አካል መሆኑንና የህሊና ድምጹን ማሰማት እንደሚችል ያረጋግጣል። በመጨረሻም አንድ ሰራዊት በውጫዊ ጠላት ላይ ያለው ጥንካሬ የሚለካው በጦር መሳሪያው ብዛት ብቻ ሳይሆን በአባላቱ የሞራል ልዕልናና በውስጣዊ የፍትህ ስርዓቱ ጭምር ነው። ወታደሮች በደል ሲደርስባቸው ዝም እንዲሉ ማስገደድ በውስጥ የሚብላላና በጊዜ ሂደት ሊፈነዳ የሚችል እሳት እንደመጫር ነው። በሰላማዊ ሰልፍ መብታቸው መጠየቃቸው ግን የውስጥ ችግሮችን በውይይት ለመፍታት አመራሩን ተጠያቂ ለማድረግ እና የሰራዊቱን የረጅም ጊዜ ጤንነት ለማረጋገጥ የሚረዳ የስልጣኔ ምልክት ነው። ስለዚህ የጀኔራሉ ስሜታዊ ንግግር ከባህላዊ እይታ ተቀባይነት ቢኖረውም፣ በዘመናዊ ዓለም እይታ ግን ወታደሮች የወሰዱት እርምጃ የውርደት ሳይሆን የመብት ጥያቄና የብስለት ማሳያ ነው። የሶሌዳ ሚዲያ አጋራችን እንደላኩልን ሀገራዊ ምክክር ኮሚሽን ከውጭ ሀገር ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በአካል የአጀንዳ ማሰባሰብ ሂደቱ ማጠናቀቁን ገለጸ የኢትዮጵያ ሀገራዊ ምክክር ኮሚሽን በደቡብ አፍሪካ በሰሜን አሜሪካ በካናዳ በተባበሩት አረብ ኤምሬትስ በስዊድንና እንግሊዝ በአካል በመገኘት አጀንዳ የማሰባሰብ ሂደት ማጠናቀቁን ገልጿል። ኮሚሽኑ ለጋዜጠኞች በሰጠው መግለጫ ከዲያስፖራው አጀንዳን የማሰብሰብ እና ተሳታፊ የመምረጥ ሂደት ውጤታማ እንደነበርም ጠቁመዋል። ሆኖም በራሳቸው ምክንያት የተለየ ሀሳብ አለን የሚሉ ወገኖች በመድረኩ እንዲሳተፉ ጥረት ተደርጎ ሀሳባቸው ቢገልጹም የተወሰኑ ዜጎች አዳራሽ ለመግባት ፈቃደኛ እንዳልነበሩ ነው የሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ የገለጹት። የነበረው ሁኔታ ግን በምክክር ሂደት ላይ የፈጠረው ተጽዕኖ አለመኖሩ ነው የተገለጸው። በውጭ የሚገኙት ኢትዮጵያውያንና ትውልደ ኢትዮጵያውያን ስለ ኮሚሽኑ አካታችነት አሳታፊና ግልጽ አካሄዱን የተመለከቱ ማብራሪያዎች እንደቀረበላቸውም ተነስቷል። ከዲያስፖራው በአካል በመገኘት የሚደረገው የአጀንዳ ማሰባሰሚያ መርሃ ግብር ቢጠናቀቅም በበይነ መረብ ሀሳቦችን የመቀበል ሂደት እንደሚቀጥል ተጠቁሟል። ከኮሚሽኑ ቀሪ ስራዎች መካከል የትግራይ ክልል የአጀንዳ ማሰባሰቢያ መድረክ አንዱ ሲሆን በክልሉ ከሚገኙ ባለድርሻ አካላት በሁለት ዙር በተደረጉ ውይይቶች መሰረት ሂደቱን የተሳካ ለማድረግ እየተሰራ መሆኑንም ተመላክቷል። ታላቁ የኢትዮጵያ ህዳሴ ግድብን ለፍጻሜ ያበቃ ትውልድ የመልማት ቁጭቱን በባህር በር ሊደግም ይገባል ሲሉ የቀድሞ የባህር ኃይል አባላት ገለጹ። የህዳሴ ግድብን ለፍጻሜ ያበቃው ይህ ትውልድ የመልማት ቁጭቱን በባህር በር ሊደግመው ይገባል ሲሉ ከኢቲቪ ጋር ቆይታ ያደረጉ የቀድሞ የባህር ኃይል አባላት ገልጸዋል። የቀድሞ የባህር ኃይል አባል ማስተር ቺፍ አቶ ዘሪሁን ወየሳ ኢትዮጵያ የባህር በር በነበራት ወቅት የንግድ እንቅስቃሴው በጥሩ ደረጃ ላይ እንደነበር አስታውሰዋል። በጊዜው የአሰብ ወደብ ሁሉ ጊዜ ስራ ይበዛበት ነበር የሚሉት ማስተር ቺፍ ዘሪሁን በዛን ወቅት በነበረው እንቅስቃሴ ላይ አሁን ያለው የተሳለጠ የንግድ እንቅስቃሴ ቢታከልበት ኖሮ ኢትዮጵያ ጠንካራ ኢኮኖሚ የምትገነባ ሀገር እንደምትሆን ምንም ጥርጥር የለውም ሲሉም ጠቅሰዋል። ኢትዮጵያ አሁን እያነሳች ያለችው የባህር በር ይገባኛል ጥያቄ ወደብን ከማግኘት የዘለለ እና ሁለንታናዊ የመልማት ፍላጎትን የያዘ እንደሆነም አንስተዋል። የኢትዮጵያ የባህር በር ጥያቄ ለሀገሪቱ ደህንነትና ህልውና ወሳኝ ጉዳይ መሆኑንም ተናግረዋል። ኢትዮጵያ የህዳሴ ግድብን በራሱ አቅም ሰርታ መጨረስ እንደምትጭላ ለዓለም አሳይታለች ያሉት ማስተር ቺፍ ዘሪሁን አሁን ደግሞ የምታነሳው ግልጽ የባህር በር ጥያቄ ከግብ ለማድረስ ትውልዱ በጋራ ሊቆም እንደሚገባ ገልጸዋል። የቀድሞ የባህር ኃይል አባል ሊዲንግ ሲማን በጥበቡ ተፈራ በበኩላቸው የባህር በር ጥያቄ የንግድ መስመር ጥያቄ ብቻ ሳይሆን የሉዓላዊነት ጥያቄም ነው ይላሉ። የህዳሴ ግድብ ለፍጻሜ መብቃቱ የዘመናት ቁጭትን የመለሰ እንደመሆኑም አሁንም ትውልዱ በኢኮኖሚ የማደግ ፍላጎቱን በባህር በር ሊደግመው እንደሚገባም